ቀረሱ ስላልሆነ አሁን እኔ የምቀበላቸውና ማልቀበላቸው ነገሮች አይደለም። ቶፒኮ እኔ ሲሳይ ኦርቶዶክስ ማልሆንበት የራሴ ብዙ ምክንያቶች አሉኝ። የራሴ ማልቀበላቸው ትምህርቶች አሉ። አንተ ደሜ ኦርቶዶክሳያን ትምህርታቸውን ትቀበላለህ። በጣም ጥሩ የሚደገፍ ነገር ነው። አሪ ፖይንት ነው። ኋይ ዶንቹ? ለምንድን ነው ኦርቶዶክስ ማትሆነው ነው እኮ። አሁን አንተ ሳትመልስልኝ እኔ ልመልስልህ አልችልም ነው አንተ ከኦርቶዶክሳውያን አስተምሮ የማልቀበላቸው ወይም ደግሞ የዘላለምን ሕይወት አይሰጡኝም ብለህ የምታስበው ትምህርት ካለህ እስቲ እንስማ፣ ንገረኝ። ምንድን ነው ማሉበት ምክንያት አለኝ አልኩህ። አንተ ግን ትምህርታቸው በሙሉት ንገረኝ፣ አንተ የማትሆንበት ምክንያት ምንደሆነ። አንዴ ግን መሀላችሁ ልግባና ማለት ነው። ለምሳሌ ሺ ለምሳሌ፣ ደሚ እንግዲህ አሁን ከቅርብ ጊዜ ወደዚህ ቤርሻን ውስጥ ያለው ትምህርት አትሊስት እንደው ቢያንስ ዶግማውን ነው እያልክ ያለው ለጊዜው ዶግማ ገላቱንም፣ ማለት ነው ገላቱንም ያለውን ነገር ጠይቅ ያለው ተረድቻለሁ ማለት መረዳት ያለብኝ ተረድቻለሁ በዶግማ ደረጃ ደሜ እያለ ያለው እዚህ ጋር ትቀጥላለህ፣ ሐዋርያው ትቀጥላለህ። ደሜ እኮ እያለ ያለው አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው። ማነው ኦፍ የሚያደርገው ወይ ሚዩት አታርግ አንድ፣ ወይ ሀሳቡን ይናገር ብሩክ። ደሜ እኮ እያለ ያለው በጣም ግልጽ ነው። ምንድነው እያለ ያለው አሁን ሲስ፣ የሚጠየቀው በጣም ሲምፕል ጥያቄ ነው። እኔ አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው፣ ለምንድ ነው ቤት የማደርሰው እያለ ነው። ሲስ ግን መንገድ ላይ ነኝ፣ መንገድ ላይ ነኝ፣ መድረሴ አይቀርም ለማደረስም ሲለኝ እየሄድኩ ነው ነው የምለው። ስለዚህ አሁን ሲስ ስለጠየቀው ጥያቄ ደሜ ለምንድነው ማቶ ነው ኦርቶዶክስ ሲል መንገድ ላይ ነው ያለሁት፣ ስለዚህ መንገድ ላይ ሆኜ ቤት እንዴት አደርሰው የሚለው ጥያቄ ለመለስ መንገድ ላይ ነው። ስለዚህ ቀላል ጥያቄ ነው። ቀጥለ ሐዋርያው ቀጥሩ ሐዋርያው ቀጥል አላለኝም። አንተ ሰው ግን ይናቆራሉ። በሰው ቤትም በቃ ከባድ ነው። ሙዳችን አንተ እሺ እንትን ሐዋርያው ቀጥል ይለኛል። እሺ ለማንኛውም ግን አዎ ማለት እንግዲህ አሁን ደምረውም እሰየው ብዙ የምቀበላቸው ነገሮች አሉ ካለ እሰየው ይቀበል። ሲሳይ ደግሞ አይ እንደ አንዳንድ የማልቀበላቸው ነገሮች ስላሉን ኦርቶዶክስ ማልሆነው ካለ እሰየው። አሁን አክቹዋሊ ኦርቶዶክስ ፕሮቴስታንትንስ ይቀበላሉ ብለው ሲሳይ እቀበላለሁ የፕሮቴስታንትን ብሎ አፉ ሞልቶ መናገር አይችልም። ምክንያቱም የትኛው ተብሎ ደግሞ ጥያቄ ጥምቀት ያድናል የሚለው ወይስ አይደለም የሚለው የቱንም ቅዱስ ቁርባን የጌታ ስጋና ደም ነው የሚለው ወይስ አይደለም የሚለው ስለዛ እየተለየ እየተለየ ይሄድ ይሄድና የሆነች የጴንቴኮስታል ሰርክል ውስጥ፣ ከዛ ሰርክል ውስጥ ደግሞ የሆነች ቸርች ውስጥ ብቻ ሄዶ መቀመጥ ያለው አቋ አማራጭ እንጂ ፕሮቴስታንት በሚል ደረጃ መቀበላሉ ማለትም አይችልም ማለት ነው። እና ስለዛ ምንድን ነው ዋናው ነገር ያው በዚህ ውስጥ የቤተ ክርስቲያን ትምህርት ምን ይላል ምናምን የሚለውን እሱም ማውቁ በቂ ነው። እግዚአብሔር ደግሞ በነገር ይርዳችሁ። ለታችሁ ግን አሁንም እኮ የሲሳይን ጥያቄ ብሰማ ለእኔም ግንዛቤና እንደገና ሪቫይዝ ለማድረግም ይመቸኝ ነበረ። ኦርቶዶክስ ላለመሆን የሚከለክለውን እኔ ነገርኩ እኮ። እኔ አንድ ሰው ይኸውልህ፣ ቆይ፣ አንድ አክዬ፣ አንድ ሰው ኦርቶዶክስ ላለመሆን፣ ወንጌል አማኝ ላለመሆን ሺህ ምክንያቶች ሊኖሩት ይችላሉ። እኔ ምክንያቶች አሉኝ አልኩ። አሁን የእኔ ሰውን በጣም አንገብጋቢ ሹም ሆነ ያለበት ምክንያት የሌላ አንተ ለምን አትሆንም ነው ኦርቶዶክስ ማልሆንበት ሴስክን ቅድም ተሸውዳ ምን አልክ? የሰማነ ምንድነው? የማርያምን ምልጃ የማይቀበል ኦርቶዶክሶች አሉ ወንጌልን የሚያቁ ስህተት ሊሆን ይችላል። ግን ሊሆን እ ስህተት ወደ እኔ ሳታመጣ ምን አለ መሰለህ አንድ ሰው ቅድም አኬ አንስቶታል። አንድ ሰው የሆነ ነገር ማይሆንበት የራሱ የሆነ ምክንያት ሊኖረው ይችላል። አሁን ትልቁ ፖይንት ምንም ምክንያት የሌለ ሰውዬ ለምን አትሆንም ነው። አይቅርታኔ የራሱ ማይስ ቆይ ሲሳይ፣ እሺ፣ እሺ፣ ደም ይለምስ ደሜ፣ ደሜ አይቶ አይቶ፣ አረይ፣ ምን ይቅርታ ነው? ቆይ ደሜ ቀስ እያለ እየተማረ ቆይ፣ ቀስ በቀስ በደምብ በእምነት በደምብ ልደግ፣ በዚህ ነዚህ ትምህርቶች እምነት ላይ እያለ ቢመለስስ ማለት በአንድ ዝም ብዬ እንዳልገ እንዳልገባ አሁን ላይ አሁን እንደዚህ አይነት እምነት አለኝ ግን ቀስ ብያለሁ። እሱ አኬ ትክክለኛ መልስ አንተ ግን ባጭሩ መልስ አንተ ግን ባጭሩ መልስ። እና እኔ ነገርኩህ ያስፈልጋል ሚገርመው እንዳጋጣሚ እንዳጋጣሚ እኔም አልሆንበት ብዙ ምክንያቶች አሉ። ያንተን ቶ ያንተን ቶ ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸውም? አጣብቂኝ አይነት ጥያቄዎችን ለምን ጠይቋለ? አደለም ቆይ፣ ቅድም ተጠይቋል እኮ አንተ አልነበርክም። ተጠይቋል ቅድም ስለተጠይቀ፣ ወንጌላውያን ማነው ወንጌላውያን ወንጌል ያስፈልጋቸዋል ብለህ ቅድም ተናግረህ ነበረ። ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸውም? ዋን ሞርታይ ዋንሞርታይም አደለም፣ ሁሌ የምለው ነው። ካቶሊካውያን ወንጌል ያስፈልጋችኋል፣ ኦርቶዶክሳውያን ወንጌል ያስፈልጋችኋል ኢቭን ወንጌል አማኞች ና የሚሉት ራሱ ወንጌል ያስፈልጋቸዋል ብዬ አምናለሁ። ወንጌል የሚያስፈልጋቸው የዳኑ ናቸው የአልዳኑ ናቸው? ወንጌል የሚያስፈልጋቸው ወንጌል ለሰው ልጆች ሁሉ ስለሆነ ለሰው ልጆች ሁሉ ወንጌል ያስፈልገዋል እኮ። የዳኑ ናቸው የአልዳኑ ናቸው ወንጌል የሚያስፈልጋቸው? እንዴ፣ ላልዳኑ ነው እንጂ ወንጌል የሚያስፈልገው። ኦኬ። ስለዚህ ኦርቶዶክሳውያን ወንጌል ያስፈልጋቸዋል ብላል፣ አልዳኑ ማለት ነው። ሙሉ ኦርቶዶክሲያን አልዳኑም። አይደለም እኔ የእኔን ነው እኮ ምነግርህ። አሁን ስለ ቤት እምነት አይደለም፣ ስለ መጽሐፍ ስለ መመሪያ አይደለም። ኦርቶዶክሳውያን ሆነው የዳኑት ምን አይነት ምልክቱ ናቸው? ምን አይነት ምልክት ያላቸው ናቸው? የዳኑት በክርስቶስ ኢየሱስ ያመኑ ትክክለኛ መጽሐፍ ክርስትና የነገረ ድነት ትምህርት ያመኑ ኦርቶዶክሲያን። ድነዋል ማለት አይደለም ትክክለኛ የነገረ ድነት ትምህርት ማለት ለምሳሌ ጥምቀት ላይ፣ ቅዱስ ቁርባ ላይ ምናምን ላይ ማለት ነው። አሁን ኤግዛክትሊ አሁን ትምህርቶችን ስፔሲፊክ አድርገን ይሄ ይሄ ብለን ዲቴል እሱ ውስጥ አልገባም፣ ግን ትክክለኛው መጽሐፍ ቅዱስ ነገረ ድነትን ያመነ ሰው ለእኔ ኦርቶዶክሳዊ ይሁን ካቶሊካዊ ይሁን የትኛውን ቦታ ላይ ይሁን ይህንን የነገረ ድነት የመጽሐፍ ቅዱስ የነገረ ድነት ያመነ ሰው ድኗል ብዬ አምናለሁ። የመጽሐፍ ቅዱስ የነገረ ድነት ምንድን ነው? ኮንሰፕቱ ምንድን ነው? አሁን ስለ ዲቴል ልኩ አይደለም እኮ ምናወራው፣ ዳሚ አሁን ስለ ዲቴል ነው። የነገረ ድነት ፒላሩ ምንድን ነው? ፒላሩ በልጁ በኢየሱስ ክርስቶስ ማመን። ያምናሉ ኦርቶዶክሳውያን እኮ። በኢየሱስ ሚያምን ኦርቶዶክሳዊ ይድናል። በኢየሱስ የሚያምን ሙሉ ኦርቶዶክስ የሆነ በሙሉ ግን ይድናል ብዬ እኔ አላምንም። እንዴት በኢየሱስ የሚያምን ኦርቶዶክሳዊ ይድናል። ሙሉ ግን ሰው ኦርቶዶክስ ስለሆነ ብቻ ይድናል ብዬ አላምን። አሁን አትለይ። አሁን ኦርቶዶክሳውያን በኢየሱስ ክርስቶስ የድነት እንትን ያምናሉ። እኮ ከአመኑ ለምን ኦርቶዶክስ አትሆንም? አንተ ቀለል ጥያቄ ያቀረብክ እያልኩ እኮ ነው። አሁን አንተ ወንጌል ያስፈልጋቸው ስላልኩ እኮ ነው እዚህ ጋር ነው የጠየኩህ። አንተ ማያስፈልጋቸው ከሆነ ለምን ወደ ማያስፈልጉት ወደ እነሱ ለምን አትሄድም? ነው የእኔ ትምህርት እኮ ነው የፈለጉት ሲስ እኔም አድርጋን አፈልግም እንደ ስህተት ጎዳና ውስጥ ከሆነ አንተ ትክክለኛውን መርምር አንብበህ ደረስክ አይደል? እንደ ትክክለኛውን እኮ መርምር አንብበህ ደረስክ አንተ አሁን እኔ ትክክለኛ ብዬ መርምር የደረስኩበትን እያበላሸብኝ ነው። አልዳኑም እያልኬ ነው አልዳኑም እያልኬ ነው። አንተ እንደ ዳኑ አምናላል። እንደ ደም እኔ እኮ ነገርኩ እኮ እኔ ኦርቶዶክስ ለምሳሌ ማሉ ሲወዳለ ጓደኛዬ የኔ አባት የኔ አባት